የቅዳሜና እሁዱ ተአምራት፣ የዓለምን የሰላም ጉዞ የቀየሩ ክስተቶች፣ መላውን ዓለም ያነጋገረ፣ ብዙዎችን በአግራሞትና በተስፋ ስሜት እንዲዋጡ ያደረገ ጉዳይ አስቡት። ባለፈው ቅዳሜና እሁድ ብቻ ለዘመናት የዘለቁ ግጭቶች የመፍትሄ ጭላንጭል ያሳዩ፣ የቆዩ ቁርሾዎች የይቅርታ በር ያገኙ የሚመስሉ፣ የዓለም ምጣኔ ሀብት ስጋቶች መፍትሄ የሚያገኙ የሚመስሉ ተከታታይ ክስተቶች ተፈጽመዋል። ይህ ሁሉ በአንድ አጭር ጊዜ ውስጥ እንዴት ሊሆን ቻለ? ከጀርባ ያለው ምስጢር ምንድን ነው? የአንድ ሰው የሰላም ጥሪ ይህን ያህል ተጽዕኖ ሊያሳድር ይችላል? ወይስ እንዲሁ የአጋጣሚዎች ድምር ውጤት ነው? በዛሬው ዝግጅታችን በእነዚህ አስገራሚ ክስተቶች ውስጥ በጥልቀት እንገባለን። እያንዳንዱን ክስተት ታሪካዊ ዳራውን፣ ለዓመታት የፈጠረውን ተጽዕኖና አሁን የተከሰተው ለውጥ ምን ትርጉም እንዳለው እንፈትሻለን። ቆይታችሁ ከእኛ ጋር እንዲሆን በአክብሮት እየጋበዝ ወደ መጀመሪያው አስገራሚ ክስተት እናልፋለን። የሰላም ጥሪ ማዕበል ሁሉም ነገር የጀመረው ባለፈው ቅዳሜ ነበር። የዓለም የካቶሊክ ቤተ ክርስቲያን መሪ ርዕሰ ሊቃነ ጳጳሳት ሊዮ ከዚህ በፊት ታይቶ በማይታወቅ ሁኔታ ለመላው ዓለም በቀጥታ ስርጭት ንግግር አደረጉ። በሚሊዮኖች የሚቆጠሩ ሰዎች በተለያዩ የዓለም ክፍሎች ሆነው ይህንን ታሪካዊ ንግግር ተከታተሉ። ጳጳሱ በንግግራቸው በዓለም ላይ ላሉ ሀያላን መንግስታት መሪዎችና ተራ ዜጎች ልብ የሚነካ የሰላም ጥሪ አቀረቡ። ጦርነት ይቁም፣ ጥላቻ ይብቃ፣ የሰው ልጅ በሙሉ በአንድ አምላክ የተፈጠረ ወንድማማች ነው፣ ፍቅርና መግባባት ይንገስ የሚሉት ቃላቶቻቸው በብዙዎች ዘንድ ጥልቅ ስሜትን መፍጠር ቻሉ። እርግጥ ነው የሃይማኖት መሪዎች ለሰላም ጥሪ ማቅረባቸው አዲስ ነገር አይደለም። የካቶሊክ ቤተ ክርስቲያን ለዘመናት በዓለም አቀፍ ዲፕሎማሲና ግጭት አፈታት ውስጥ ሚና ለመጫወት ሞክራለች። ከጳጳስ ጆን ፖል ሁለተኛ የቀዝቃዛው ጦርነት መገባደጃ ላይ ካደረጉት አስተዋጽኦ ጀምሮ ቤተ ክርስቲያኗ ድምጿን ለሰላም ስትጠቀም ቆይታለች። ነገር ግን የጳጳስ ሊዮ ንግግር ልዩ ያደረገው የቀረበበት ወቅትና የተላለፈበት መንገድ ነበር። ዓለም በበርካታ ግጭቶችና ውጥረቶች በተወጠረችበት፣ ቴክኖሎጂም መልእክቱ በቀጥታ ወደ ቢሊዮኖች እንዲደርስ ባስቻለበት ወቅት የቀረበ ልባዊ ጥሪ ነበር። በተለይም ለዓለም ሰላም ተአምር እንዲከሰት በጋራ እንጸልይ ያሉት ቃላቶች በቀጣዮቹ ሰዓታትና ቀናት ለተከሰቱት ነገሮች መንደርደሪያ ይሆኑ ይሆን? ይህ ንግግር በዓለም ዙሪያ የተስፋ ጭላንጭልን ፈጥሯል ለቀጣይ ክስተቶችም መነቃቃትን እየሰጠ ይመስላል። የማይታመነው የደውብ እስያ እርቅ! የጳጳሱ ንግግር አስተጋብቶ ሳያበቃ፣ ሰኞ ማለዳ ላይ ዓለምን ያስደነገጠ ዜና ከደውብ እስያ ተሰማ ከሰባ ዓመታት በላይ መራራ ታሪክ ያላቸው ሦስት ትላልቅ ጦርነቶችን ያደረጉ ሁለቱም የኒውክሌር ኃይል ባለቤት የሆኑት ህንድና ፓኪስታን ያልተጠበቀና ሁሉን አቀፍ የተኩስ አቁም ስምምነት ላይ መድረሳቸውን አስታወቁ። የህንድና ፓኪስታን ግንኙነት ከተመሠረቱበት ከ1947 ዓ.ም ጀምሮ በውጥረት የተሞላ ነው። ዋነኛው የውዝግብ መንስኤ የካሽሚር ግዛት ይገባኛል ጥያቄ ሲሆን ይህ ውዝግብ ወደ ደም አፋሳሽ ጦርነቶች በ 1965 እንዲሁም 1971 እና ስፍር ቁጥር የሌላቸው የድንበር ግጭቶች መርቷል። ሁለቱም ሀገራት በ1998 የኒውክሌር ጦር መሳሪያ ባለቤት መሆናቸው ደግሞ የክልሉን ውጥረት ወደ ዓለም አቀፍ ስጋት አሳድጎታል። በቅርብ ዓመታትም እንኳ ከፍተኛ የውትድርና ዝግጅቶችና የድንበር ላይ ጥቃቶች ስጋቱን አባብሰውት ነበር። የሰላም ንግግሮች በተደጋጋሚ ቢሞከሩም ዘላቂ መፍትሄ ሳይገኝ ቆይቷል። ስለዚህ ይህ ድንገተኛ የተኩስ አቁም ስምምነት በእውነትም ብዙዎችን ተአምር ያስባለ ነበር። መሪዎቹ በጋራ በሰጡት መግለጫ ታሪክን ወደ ጎን በመተው ለሕዝቦቻችን የሰላምና የብልጽግና ዘመን ለማምጣት ቆርጠናል ብለዋል። ይህ ስምምነት በቀላሉ የሚፈርስ እንዳይሆን የጋራ የክትትል ኮሚቴ ለማቋቋም ተስማምተዋል። ይህ እርምጃ ለዓመታት በስጋት የኖሩትን በሚሊዮን የሚቆጠሩ ዜጎችን በተስፋ ከመሙላቱም በላይ በሌሎች የግጭት ቀጠናዎች ውስጥ ላሉ ወገኖችም ትልቅ ትምህርት ይሰጣል ተብሎ ይታመናል። የንግድ ጦርነት ፍጻሜ፣ የዓለም አቀፍ ኢኮኖሚ ተነፈሰ። አስገራሚዎቹ ክስተቶች ቀጥለዋል። ከደቡብ ኤስያ መልካም ዜና እንደሰማን ከስዊዘርላንድ ሌላ አስደሳች ወሬ መጣ። የዓለማችን ሁለቱ ግዙፍ የኢኮኖሚ ኃይሎች አሜሪካና ቻይና ለዓመታት የዘለቀውንና የዓለምን ምጣኔ ሀብት ያናጋውን የንግድ ጦርነት ለማቆም ታሪካዊ ስምምነት ላይ ደረሱ። የአሜሪካና ቻይና የንግድ ውዝግብ በ2018 አካባቢ ተባብሶ፣ ሁለቱም ሀገራት በቢሊዮኖች የሚቆጠር ዶላር በሚገመቱ የሌላኛውን ሀገር ምርቶች ላይ ከፍተኛ ቀረጥ መጣጣልን ጀመሩ። ይህ የንግድ ጦርነት በአእምሮዊ ንብረት ስርቆት ክሶች፣ የንግድ ሚዛን መዛባትና የቴክኖሎጂ የበላይነት ፉክክር ላይ እየተመሰረተ ነበር። ይህ ጦርነት የዓለም አቅርቦት ሰንሰለቶችን ከማስተጓጎሉም በላይ ዓለም አቀፍ የኢኮኖሚ እድገትን በእጅጉ ጎድቶት ነበር። ብዙ ዙር ንግግሮች ቢደረጉም ዘላቂ መፍትሔ ሳይገኝ ቆይቶም ነበር። አሁን ግን ባልተጠበቀ ሁኔታ ሁለቱም ሀገራት በሺዎች የሚቆጠሩ ምርቶች ላይ የተጣለውን ቀረጥ በአስገራሚ ሁኔታ ለመቀነስ ተስማምተዋል። ይህ ስምምነት የዓለምን የንግድ ፍሰት በእጅጉ ያሳልጣል። የኢንቨስትመንት መተማመን ይጨምራል። እንዲሁም በሁለቱ ሀገራት መካከል ያለውን ውጥረት በማርገብ ለሌሎች የትብብር ዘርፎች በር ይከፍታል ተብሎ ይጠበቃል። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ እና የዓለም ንግድ ድርጅት ደብሊዩ ቲኦ ይህንን ስምምነት በደስታ ተቀብለውታል። የመካከለኛው ምስራቅ የተስፋ ጭላንጭል የፒኬኬ ትጥቅ መፍታት የአስደናቂ ክስተቶች ማዕበል ወደ መካከለኛው ምሥራቅም ተሻገረ። ለ40 ዓመታት ያህል ከቱርክ መንግስት ጋር በትጥቅ ትግል የቆየውና ከ40 ሺ በላይ የሰው ሕይወት የጠፋበት ምክንያት የሆነው የኩርዲስታን ሰራተኞች ፓርቲ ፒኬኬ ትጥቅ ለመፍታትና ለመበተን እያሰበ መሆኑን የሚጠቁሙ መግለጫ አወጣ። የፒኬኬና የቱርክ ግጭት በ1984 የጀመረ ሲሆን ፒኬኬ በቱርክ ውስጥ የኩርድ የራስ ገዛ አስተዳደር ወይም ነፃነትን ለማግኘት ያለመ ነበር። ይህ ግጭት በደቡብ ምስራቅ ቱርክና በሰሜን ኢራቅ ከፍተኛ ሰብዓዊና ቁሳዊ ውድመት አስከትሏል። ላለፉት አስርት ዓመታት በርካታ የተኩስ አቁም ስምምነቶችና የሰላም ሂደቶች ቢጀመሩም ሁሉም ሳይሳኩ ቀርተዋል። የፒኬኬ እንቅስቃሴ በቱርክ በአሜሪካና በአውሮፓ ህብረት በአሸባሪነት ተፈርጇል። ስለዚህ የፒኬኬ መሪዎች የትጥቅ ትግሉ ዘመን አልፏል፣ አሁን በፖለቲካዊና ሰላማዊ መንገድ የመብት ጥያቄዎቻችንን የምናቀርብበት ጊዜ ነው የሚል ይዘት ያለው መግለጫ ማውጣታቸው እጅግ አስገራሚ ነው። ይህ መግለጫ ገና የመጀመሪያ እርምጃ ቢሆንም ለዓመታት በዘለቀው ደም አፋሳሽ ግጭት ውስጥ ለመጀመሪያ ጊዜ እውነተኛ የሰላም ተስፋን የፈነጠቀ ነው። የቱርክ መንግስት መግለጫውን በጥንቃቄ እየተከታተለው መሆኑን አስታውቋል። ይህ እርምጃ እውን ከሆነ በመላው ክልሉ መረጋጋት እንዲመጣና በሚሊዮኖች የሚቆጠሩ ሰዎችን ሕይወት እንዲለውጥ ትልቅ አስተዋጽኦ ያደርጋል። የጠላትነት ማብቂያ አሜሪካና ኢራን በጠረጴዛ ዙሪያ ቅዳሜና እሁዱ ሊጠናቀቅ ሲል ሌላ ዲፕሎማሲያዊ ግኝት ከዓለም አቀፍ መድረክ ተሰማ። ለዓመታት የሻከረ ግንኙነት የነበራቸው፣ በብዙ የዓለም አቀፍ ጉዳዮች ላይ ፍጹም ተቃራኒ አቋም ያላቸው ዩናይትድ ስቴትስ እና ኢራን የልዩነቶቻቸውን መንስኤ ለመፍታት በቀጥታ ለመወያየት መስማማታቸውን አስታውቀዋል። የአሜሪካና ኢራን ግንኙነት ከ1979 የኢራን እስላማዊ አብዮትና የቴህራን የአሜሪካ ኤምባሲ ታጋቾች ቀውስ በኋላ እጅግ በጣም የተበላሸ ነው። ከዚያ ወዲህ ሁለቱ ሀገራት በኒውክሌር መርሃ ግብር፣ በክልላዊ ተጽዕኖ፣ በእስራኤልና በሽብርተኝነት ድጋፍ ጉዳዮች ላይ ከፍተኛ አለመግባባት ውስጥ ናቸው። ምንም እንኳን 2015 የኒክሌር ስምምነት JCPOA ጊዜ እየተወሰነ መሻሻል ቢታይም የአሜሪካ ከስምምነቱ መውጣትና ማዕቀቦችን እንደገና መጣል ግንኙነቱን ወደ ባሰ ሁኔታ መልሶታል። ቀጥተኛ ንግግሮች እጅግ በጣም ብርቅ ነበሩ። አሁን ግን ሁለቱም ወገኖች ሁሉንም የልዩነት ነጥቦች በግልጽና በሐቀኝነት ለመወያየት ፈቃደኛ መሆናቸውን መግለጻቸው ትልቅ ለውጥ ነው። ይህ ውይይት የኒውክሌር ስምምነቱን እንደገና ለማንሰራራት በመካከለኛው ምስራቅ ያሉ የውክልና ጦርነቶችን ለማርገብና በሁለቱ ሀገራት መካከል ያለውን አደገኛ ውጥረት ለመቀነስ ወሳኝ እርምጃ ሊሆን ይችላል። ገና የውይይት ስምምነት እንጂ የመጨረሻ መፍትሄ ባይሆንም በረዶውን ለመስበር የተደረገ ትልቅ ጥረት ነው። የአውሮፓ የጋራ ድምጽ ለሰላም የተሰጠ የመጨረሻ ድል። በአውሮፓም የሰላም ጥሪው አስተጋብቷል። በርካታ የአውሮፓ ህብረት መሪዎች የጦርነቱ ማዕከል በሆነችው በዩክሬን ዋና ከተማ ኬቭ ውስጥ አስቸኳይ ስብሰባ በማድረግ ለሩሲያ ጠንካራና የተባበረ መልእክት አስተላለፉ። ከፌብሩዋሪ 2022 ጀምሮ የቀጠለው የሩሲያ ሙሉ ወረራ በዩክሬን ላይ በአውሮፓ ከሁለተኛው የዓለም ጦርነት ወዲህ ትልቁን ጦርነት አስከትሏል። የአውሮፓ ሀገራት በዩክሬን በኩል በመቆም ለሩሲያ ከባድ የኢኮኖሚ ማዕቀቦችን ጥለዋል። ለዩክሬንም ከፍተኛ ወታደራዊና ሰብዓዊ እርዳታ ሲያደርጉ ቆይተዋል። ሆኖም ጦርነቱ ያለማቋረጥ ቀጥሎ በአስር ሺዎች የሚቆጠሩ ሰዎችን ሕይወት ቀጥፏል፣ በሚሊዮኖች የሚቆጠሩትንም አፈናቅሏል። የአውሮፓ መሪዎች በኬቭ ስብሰባቸው ሩሲያ በሰላሳ ቀናት ውስጥ ያለምንም ቅድመ ሁኔታ የቶክስ አቁም ስምምነት እንድትፈጽምና የሰላም ንግግሮችን በአዲስ መንፈስ እንድትጀምር የመጨረሻ ማስጠንቀቂያ ሰጥተዋል። ይህ ካልሆነ ግን ከዚህ በፊት ታይቶ የማይታወቅና ሁሉን አቀፍ ማዕቀብ እንደሚጥሉ አስጠንቅቀዋል። ይህ የአውሮፓ ሀገራት በጋራ ያላቸውን የሰላም ፍላጎትና ጦርነቱን ለማስቆም ያላቸውን ቁርጠኝነት ያሳያል። ትልቁ አስገራሚ ፑቲንና ዘሌንስኪ ይገናኛሉ። እናም የዚህ አስገራሚ ቅዳሜና እሁድ የመጨረሻውና ምናልባትም እጅግ አስደንጋጩ ክስተት ትላንት ምሽት ተሰማ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱ ከተጀመረ በኋላ ለመጀመሪያ ጊዜ ከዩክሬን ፕሬዝዳንት ቭላድሚር ዘሌንስኪ ጋር በአካል ለመገናኘት መስማማታቸውን የክሬምሊን ቃል አቀባይ አስታውቀዋል። ስብሰባውም በዚህ ሳምንት በቱርክ አስተናጋጅነት ይካሄዳል ተብሏል። ጦርነቱ ከተጀመረበት ጊዜ አንስቶ በሁለቱ መሪዎች መካከል ቀጥተኛ ግንኙነት አልነበረም። የተለያዩ የልዑካን ቡድኖች ቢገናኙም ከፍተኛ መሻሻል አላመጡም። ፕሬዝዳንት ፑቲን ከዚህ ቀደም ለቀጥታ ስብሰባ ቅድመ ሁኔታዎችን ሲያስቀምጡ ነበር። ቱርክ በበኩሏ በሁለቱ ወገኖች መካከል ለመሸምገል ስትሞክር ቆይታለች። ስለዚህ የፑቲን ለስብሰባ መስማማት እጅግ በጣም ትልቅና ያልተጠበቀ ለውጥ ነው። ምንም እንኳን የስብሰባው አጀንዳና ሊያስገኝ የሚችለው ውጤት ገና ግልጽ ባይሆንም ሁለቱ መሪዎች በአንድ ጠረጴዛ ዙሪያ መቀመጣቸው በራሱ ትልቅ ዲፕሎማሲያዊ ግኝት ነው። ይህ ስብሰባ ቢያንስ የተኩስ አቁም ስምምነትን ለማምጣት፣ የሰብአዊ እርዳታ ኮሪደሮችን ለመክፈት ወይም ከሰፊ የሰላም ድርድር መንገድ ለመጥረግ ወሳኝ ሊሆን ይችላል። ይህ ዜና በመላው ዓለም በተለይም በዩክሬን ሕዝብ ዘንድ ከፍተኛ ተስፋን የጫረ ነው። ውድ ተመልካቾቻችን ባለፈው ቅዳሜና እሁድ ውስጥ ብቻ የተከሰቱትን እነዚህን አስገራሚ ክስተቶች በታሪካዊ ዳራቸው መዝነን ተመልክተናል። ከጳጳሱ የሰላም ጥሪ ጀምሮ በህንድና ፓኪስታን፣ በአሜሪካና ቻይና፣ በቱርክና ፒኬኬ፣ በአሜሪካና ኢራን እናም በመጨረሻም በሩሲያና ዩክሬን መካከል የተፈጠሩት እነዚህ የሰላም ጭላንጭሎች በእውነትም ልብን በተስፋ የሚሞሉ ናቸው። ታዲያ ይህ ሁሉ እንዴት ሊገለጽ ይችላል? የጳጳሱ ጸሎትና ጥሪ ያስገኘው መለኮታዊ ታምር ነው ወይስ የተለያዩ የፖለቲካ የኢኮኖሚና የማህበራዊ ሁኔታዎች በአጋጣሚ በአንድ ጊዜ ተገጣጥመው የተፈጠረ የአጋጣሚዎች ድምር ነው? ምናልባትም እውነቱ በመካከል ይሆን? የጳጳሱ ጥሪ ዓለም አቀፋዊ ንቃትን በመፍጠር መሪዎች ድፍረት እንዲያገኙና ለሰላም እድል እንዲሰጡ አነሳስቷቸው ሲሆን፣ እውነቱ ግን ምንም ይሁን ምን፣ ይህ ቅዳሜና እሁድ ያስተማረን አንድ ትልቅ ነገር አለ። ሰላም ይቻላል። ለዘመናት የዘለቁ የሚመስሉ ግጭቶችም መፍትሄ ሊያገኙ ይችላሉ። ጥላቻና ለመግባባት በውይይትና በመግባባት ሊተኩ ይችላሉ። ዋናው ነገር ፈቃደኝነት፣ ድፍረትና ለሰው ልጅ የጋራ ህልውና ቅድሚያ መስጠት ነው። ይህ የሰላም መንፈስ በዓለም መሪዎች ደረጃ ብቻ ሳይሆን በእያንዳንዳችን ሕይወት ውስጥም ሊንጸባረቅ ይገባል። በቤተሰባችን፣ በጎረቤቶቻችን፣ በማህበረሰባችን ውስጥ የይቅርታ የመግባባትና የፍቅር ድልድዮችን እንገንባ። ጥላቻን በክፋት ሳይሆን በመልካምነት እንመልስ። ለዛሬ ያዘጋጀነው ዝግጅት ይህን ይመስል ነበር። ስለ እነዚህ ክስተቶችና ስለ ሰላም አስፈላጊነት እናንተስ ምን ታስባላችሁ? አስተያየቶቻችሁን ከታች ባለው የኮሜንት መስጫ ላይ ጻፉልን፣ ውይይቱ ይቀጥል። ይህን ቪዲዮ ከወደዳችሁት ላይክና ሼር በማድረግ ለሌሎችም እንዲደርስ አድርጉ። የኢት ኢንፎኔት ቤተሰብ አባል ካልሆናችሁ ሰብስክራይብ የሚለውን በተን በመጫንና የደውል ምልክቱን በማብራት አዳዲስና መረጃ አዘል ዝግጅቶቻችን ሲለቀቁ ወዲያው እንዲደርሳችሁ አድርጉ። በሌላ ዝግጅት እስከምንገናኝ ድረስ ሁላችንም ለሰላም እንትጋ። መልካም ጊዜ።